ተመልሰናል አድማቻችን አራዳ ፌም ዘጠና አምስት ነጥብ አንድ ላይ ነው የምትገኙትኝ። ፕሮግራሙ ፉትቦል ካፌ ነው። የጀርመንና የጣሊያን ብሔራዊ ቡድንን ጨዋታ እንመልከት። ሶስት እኩል የተጠናቀቀው ይሄ ጨዋታ ከረፍት በፊት የጀርመን ብሔራዊ ቡድን ሶስት ግቦችን አስቆጥሮ በድምር ውጤት አምስት ለአንድ መምራት ጀመርና ሁሉም ነገር ያለቀ ይመስል ነበር። ከዛ ባለ ግን የጣሊያን ብሔራዊ ቡድን እስከ ዘጠና አምስተኛው ደቂቃ ላይ ሶስት ግቦችን አስቆጠሩ። ትንሽ ደቂቃዎች ቢኖሩ የበለጠ ኤክሳይት ሊያደረግ የሚችል ጨዋታ እንደነበር ትናንትና ተመልክተናል። የጀርመን ብሔራዊ ቡድን ግን መጀመሪያ ላይ ባሸነፈው ጨዋታ ምክንያት ወደ ግማሽ ፍጻሜ ማለፉን አረጋግጧል። በጣም ትልቅ ጨዋታ መሆኑን የተመለከትንበት ምሽትም ነበር። ይህንን ጉዳይ እንመልከተው አልክ ነው። ባለፈው ሳምንት በሳንሲሮ ነበር ጨዋታቸውን፣ ሐሙስ ምሽት ሁለቱ በጋራ ስምንት የዓለም ዋንጫዎችን ያሸነፉ ብሔራዊ ቡድኖች ጨዋታቸውን ያደረጉት። በጣሊያን የተደረገውን ጨዋታ በሁለት ክሮሶች፣ በሁለት የክሮስ ጎሎች የዩሊያን ናግልስማን ቡድን ሁለት ለአንድ አሸንፎ ነበር። በቀደም እንዳነሳ ነው የጣሊያን ብሔራዊ ቡድን የቆሙ ኳሶችን በቅጣት ምቶች መከላከል እና ክሮሶችን መከላከል የሚቸገር ቡድን ነበር። ባለፈው ሳምንት ይኸው ታይቶ ነበር። ትናንትናም አልቀረም። በእርግጥ ተመሳሳይ የቆመ ኳስ መከላከል ድክመት አሳይቷል ቡድኑ። ትላንት በሲግናል የዱና ፓርክ ነው ጨዋታው የተደረገው። የጀርመን ብሔራዊ ቡድን በሚያገኘው ድጋፍ ምክንያት የሚመርጠው ስቴዲየም ነው ሲግናል የዱና ፓርክ የቦሮሲያ ዶርትሙንድ ስቴዲየም። ትላንትና በጣም ድራማዊ የሆነ ሶስት ለሶስት ጨዋታ ነበር የሁለት አጋማሾች ጨዋታ ነው። የመጀመሪያ አጋማሽ ላይ እንደው በቦክስ ዳኞች ቴክኒካዊ ውሳኔ ቦክስ ቢሆን ኖሮ ሊቋረጥ ይችል ነበር። በሁለት ትልልቅ የእግር ኳስ የሀይል ማዕከላት መካከል የሚደረግ ጨዋታ አይመስልም ነበር። የጁሊያን ናግልስማን ቡድን በሁሉም የጨዋታ ብልጫ መውሰጃ ነጥቦች ሁሉ የተሻለ ቡድን ነበር። የመጀመሪያ አጋማሽ በዛው መንገድ ቢቀጥል ኖሮ ለጣሊያን ብሔራዊ ቡድን ታሪካዊ ሽንፈት የሚመዘግብበት አይነት ዳርዳርታ ነበረው። ምክንያቱም ሶስቱ ጎሎች መቆጠራቸው ብቻ ሳይሆን 18 የጎል ሙከራ ነበር ያደረገው የጀርመን ብሔራዊ ቡድን በመጀመሪያ አጋማሽ። ጣሊያን ሶስት ሶስት ለዜሮ መሆኑ አንድ ነገር ሆኖ 64 ፐርሰንት የኳስ ቁጥጥር ብልጫ ነበረው የጀርመን ብሔራዊ ቡድን እንደው በጨዋታው መሀል ከ15ኛው እስከ 30ኛው ደቂቃ ያለውን የጊዜ ኢንተርቫል ብትወስጂ 80 ፐርሰንት የኳስ ቁጥጥር ብልጫም ነበሩ። በጣም አስገራሚ የመጀመሪያ አጋማሽ ነበር። የባለፈው ጨዋታ ላይ ምንም እንኳ ጀርመን ቢያሸንፍም፣ ነገር ግን የጣሊያን ብሔራዊ ቡድን አስቀድሞ በሳንድሮ ቶናሊ አማካኝነት ጎል ማስቆጠሩ ብቻ ሳይሆን የጀርመን ሁለተኛ ጎል ከመቆጠሩ አስቀድሞ ጃኮሞ ራስ ፓዶሪ ጣሊያንን እንደገና ሁለት ለአንድ መምራት የሚያስችል ትልቅ የጎል ዕድልም አግኝቶ ነበር። በጣም ተቀራራቢ ብቃት ነው። በበቀደሙ ጨዋታ ላይ የታየው ያ የድሮ የጀርመን ቫሊዩ ተመለሰ። ጥሩ ክሮሰርና የተካነ ኳስ ገጪ ስላላቸው አሸነፉ ነበር የተባለው የባለፈው ጨዋታ ላይ የጀርመን ቤዚክ ፋንዳሜንታልስ የሚባሉት ው ያለፈው ሀያ ዓመት በእግር ኳሳቸው ላይ ከፈጠሩት የስታይል የአብዮት ለውጥ አስቀድሞ ጀርመን ይሄ ቀጥተኛ እግር ኳስ ብዙ የሚጫወት ጥሩ ክሮስ የሚያደርግ ደግሞ ጥሩ በጭንቅላቱ ጎል የሚያስቆጠር ተጫዋች ነበራቸው። እንደ ናግልስማንና ሉቻኖ ስፓሌቲ አይነት ሰዎች እንደው የቆረቡበት ታክቲካዊ ዶግማ አላቸው ቢባሉም ግን የብሔራዊ ቡድን አሰልጣኝ ከሆኑ በኋላ ሁለቱም አሰልጣኞች እያሳዩ ያሉት አንደኛው ጥንካሬ ተለዋዋጭነት ነው። እና የበቀደሞ ጨዋታ ላይ ናግልስማን ይህንን አሳይቶ ነበርና የመጀመሪያው አጋማሽ ምናልባት ናግልስማን ኃላፊነቱን ከተረከበበት ጊዜ ጀምሮ የጀርመን ብሔራዊ ቡድን ምርጡ የመጀመሪያ አጋማሽ ሊሆን ይችላል። በሁሉ መንገድ ቅድም በአነሳዎት ስታቲስቲካል ማሳያ ብቻ ሳይሆን በአይንም በአይቴስትም በቪዥዋል ኦብዘርቬሽን በሚባለውም በሁለት ትልልቅ የአውሮፓ እና የዓለም የእግር ኳስ ጉልበተኛ ታሪካዊ ቡድኖች መካከል የሚደረግ ጨዋታ አይመስልም ነበር። አንዳንድ ትኩረት የሚስቡ ነገሮች አድርጓል። ለምሳሌ ሁለት የመስመር ተከላካዮችን የተጠቀመው ማክሲሚሊያን ሚተልሽታት በግራ በኩል ዮሹዋ ኪሚህ በቀኝ በኩል። ያው የኪሚህ ቦታ አሁን ለይቶ ወለታል በባየር ሚኒክ አሰልጣኝ ቶማስ ቱህል የቀኝ ተከላካይ አደርገው መጠቀም የጀመሩት እሳቸው ናቸው። ድሮ የቀኝ ተከላካይ ነበር ከላይፕዚሽ ወደ ባየር ሲመጣ ጓርዲዮላ በተወሰኑ ጨዋታዎች አማካይ ያደረገው፣ ለአመታትም አማካይ ሆኖ ነው ሲጫወት የቆየው። አሁንም በባየር ሚኒክ ቪንሶን ኮምፓኒ እሱን አማካይ አድርጎ ነው የሚጠቀመው። ግን እንደ ቱህል ሁሉ አሰልጣኝ ናግልስማንም በብሔራዊ ቡድን የቀኝ መስመር ተከላካይ አድርጎ ነው የሚጠቀምበት። ትላንትና የሚለየው ምንም እንኳ በሁለቱ ጨዋታዎች የጀርመን ብሔራዊ ቡድን ባስቆጠራቸው አምስቱን ጎሎች በቀጥታ ቢሳተፍም እንደ በቀደሙ ጨዋታ ሁሉ ትላንትናም ሶስቱ ጎሎች ላይ ተሳትፎ ነበረው። ግን በእንቅስቃሴ ስታዩ ወደ ኋላ ተስቦ የሚጫወተው ተጫዋች ነው የነበረው። ከሁለቱ ሴንተር ባኮች ጎን ብዙ ጊዜ የምናየው እርሱን ነው የነበረው ብዙ የሚያጠቃም ይመስለው አምስቱን ጎሎች ላይ በቀጥታ የተሳተፈው ኪሚ ሳይሆን ማክሲሚሊያን ሚተል ሽታት ነው የነበሩ። ስለዚህ ሁለቱን የመስመር ተከላካዮች በተለያየ መንገድ አሲሜትሪካል በሆነ መንገድ ነው የጠቀሙ የነበሩት። ኪሚ ስታቲክ ቢሆንም ልክ እንደ ሚተል ሽታት ብዙ ኦቨርላፕ ሲያደርግ ባናየውም ነገር ግን የቡድኑ አደገኛ የጎል እድሎች ፈጣሪ የነበረው ደግሞ እሱ ነበር። ትላንትና ለአማካዮቹም ለሁለቱ አማካዮች አንጂሎስቴለር አንጂሎስቴለርና ሊዮን ጎሬትስካን አማካይ አድርጎ የተጠቀሙ። ትናንትና ጎሬትስካ የበለጠ የመከላከል ኃላፊነት ያለበት ጥልቅ አማካይ ሆኖ ተጫወተ። አንጄሎ ስቲለር ደግሞ በተደጋጋሚ ወደፊት የሚሄደው የበለጠ የሚያጠቃው የሳጥን ሳጥን አማካይ የሚመስለው ተጫዋች ነበር። ስለዚህ የጀርመን ብሔራዊ ቡድን እንዲህ አይነት መጠነኛ የሚመስሉ የተጫዋቾች ፖዚሽን ልዩነቶች ነበሩት። ቨርቲካሊቲው በጣም ያስገርማል። ይሄ ቀጥተኝነቱ ራሱ ሆፈንሃይም በላይብዚሽ አሰልጣኝ በነበረበት ጊዜ የእሱ ቡድኖች ውስጥ የሚስተዋሉት ቀጥተኛ ማጥቃቶች በብዛት ቡድን ውስጥ ነበሩ። 18 ሙከራ የጣሊያን ብሔራዊ ቡድን እንደ ቀድሞ ወይ በታሪክ እንዳለው አይነት የካልቾፖሊ ጥብቅ የማን ነው የካቴናቺዮ ጥብቅነት የለውም። ቢሆንም ጣሊያን ጣሊያን ላይ ነው 18 ሙከራ ያደረገው በአንድ አጋማሽ ፕሬሲንጉ በኢንተርናሽናል እግር ኳስ ብዙ ጊዜ የሚታይ አይደለም። አንድ መቼስ ማንም ቢጫወት ማንም ቢጫወት ፈረንሳይም፣ አርጀንቲናም፣ ብራዚልም፣ ጀርመንም፣ ፖርቱጋልም፣ እንግሊዝም ማንም ትልልቆቹ ቡድኖች ሲጫወቱ ከሀይ ሌቨል የክለብ ፉትቦል የሚለዩ አንደኛው ነገር የፕሬሲንግ ኢንቴንሲቲ መጠን አንድ አይደለም። ምክንያቱም በክለብ እግር ኳስ አሰልጣኞች በአንዳንድ ዝርዝር ጉዳዮች ላይ ከተጫዋቾቹ ጋር ቡድኑን እነሱ በሚፈልጉት የእግር ኳስ ሬዎት አለም ወይ ልበለው አይዲዮሎጂ ለመስራት እድል አላቸው። ኢንተርናሽናል እግር ኳስ ግን አሰልጣኞች አሁን ወደ ሁለት ሳምንት ገደማ አብረው ቆይተው ስምንት ትሬኒንግ ሴሽን እንኳ አይኖራቸው። ስለዚህ ልክ በክለብ እግር ኳስ ያለው አይነት የተዋሃደ እግር ኳስን መገንባት በጣም ያስቸግራል። ወይ እንደዚህ አይነት ቡድን መስራት በጣም ያስቸግራል። የጀርመን ብሄራዊ ቡድን ግን ይህንን አድርጎታል። በመጀመሪያው አጋማሽ በተለይ በክለብ እግር ኳስ የምናየው አይነት የማጥቃት ውህደት ብቻ ሳይሆን የፕሬሲንጉ ግለት እና ኢንቴንሲቲ በጣም ያስገርም ነበር። ስለዚህ የጣሊያን ብሔራዊ ቡድን በጭራሽ ከራሱ የመጀመሪያ 20 25 ሜትር መውጣት የሚችልበት እድል አልነበረው። በክለብ እግር ኳስ ላይ የምናየው አይነት የፕሬሲንግ አግሬሽን ነው የነበረው። ማንቱ ማን ይወዳል። ስለዚህ አብዛኛው የሜዳ ክፍል ላይ የጣሊያን ተጫዋቾች ከራሳቸው ኳስ ይዘው ለመውጣት በሚሞክሩበት ጊዜ ጆጆ ዶናሩማ፣ ፌዴሪኮ ጋቲ፣ ቦንጆርኖ፣ ሌሎቹም ተጫዋቾች ማንቱ ማኑ እንዳለ በሁሉም የሚሄደው ክፍል፣ ስለዚህ በማያቋርጥ ጫና ውስጥ ነበሩ የጣሊያን ተጫዋቾች። ስለዚህ የመጀመሪያ አጋማሽ በእኔ አስተያየት የጀርመንን ብዙ ጨዋታዎች አይተናል። ለአውሮፓ ዋንጫው ላይ እንደምታውቂው እንደምታስታውሺ አስተናጋጆች ነበሩ። ያኔም እንዲህ አይነት ፐርፎርማንስ ያየን አይመስለኝም። ጥሩ የተጫወቱባቸው ብዙ ጨዋታዎች እንደነበሩ አስታውሳሉ። በተለይ ደግሞ የገጠሙት ቡድን እንደ ቀደሙት አመታት ባይሆንም ግን የጣሊያን ብሔራዊ ቡድን ነው። ስለዚህ የመጀመሪያው አጋማሽ አስደናቂ ነበር። ሁለተኛው አጋማሽ ላይ ስለ ግማሽ ፍጻሜ ማሰብ ስለጀመሩ ሊሆን ይችላል። አሰልጣኙ አንዳንድ ለውጦች ማድረግ ስለጀመረ ሊሆን ይችላል። ወይ ዘጠና ደቂቃውን በዛ ተመሳሳይ የኢነርጂ ኢንቨስትመንት መዝለቅ ስለሚያስቸግር ሊሆን ይችላል። የጣሊያን ብሔራዊ ቡድን ወደ ጨዋታው እንዲመለስ እድል አገኘ ማለት ነው። ሶስት ለዜሮ ማለት በድምር አምስት ለአንድ ማለት ነው። የመጀመሪያ አጋማሽ አልቋል፣ ጨዋታ ምናልባት አልቋል የሚለው ስሜት ያ የመዘናጋት ስሜት ሊሆን ይችላል። የመጨረሻ የፍጹም ቅጣት ምት ያሰጣል ያሰጥም ሳይሞን ማርቺኒያክ፣ ባለፈው የሁሊያን አልቫሬዝ ያ ብዙ ያነጋገረ የመለያ ምት በተመታ ጊዜ አርቢትር የነበሩት ሰው መጨረሻ ላይ የፍጹም ቅጣት ምት ታቷል። የፍጹም ቅጣት ምቱ መሰጠቱ ትክክል ነው አይደለም የሚል ክርክር አለ ግን እንደዛም ቢሆን ሁለተኛ አጋማሽ የጣሊያን አጋማሽ ነበር። በጣም የተሻሻለ የስኳድራ ዙራን ፎርም ያየ ነው። ግን በእኔ በኩል የመጀመሪያ አጋማሽ ያስደንቅ ነበር። ቅድም እንደጠቀስኩት ናግልስማን ጨዋታው ካለቀ በኋላ ነገሩን ያየበት መንገድ ግሩም ነው። ጥሩ ነው አለ። አራት ለዜሮ ከምናሸንፍ ሶስት ለሶስት መለየታችን ጥሩ ነው፣ አንደኛ ማለፋችን አልቀረም፣ በድምር ውጤት አልፈናል። ሁለተኛ ግን አራት ለዜሮ ብናሸንፍ ኖሮ ምናልባት ላናስተውላቸው የምንችላቸው ድክመቶችንም አይተናል ብሏል። ያው ከዚህ በፊት የ2012 የአንድ የመጨረሻ የወዳጅነት ጨዋታ ነበራቸው ከስዊድን ጋር አራት ለዜሮ ይመሩ ነበር፣ እና ስዊድን አራት ለአራት ጨዋታውን አጠናቀቀች። ፊሊፕ ላም፣ ባስቲያን ሽቫንስታይገር፣ ቶኒ ክሩስ፣ ቶማስ ሚውለር፣ ማኖኤር ኖየር፣ ሜዞቶ ዚል አይነት ትልልቅ ተጫዋቾች የነበሩት ቡድን ጨዋታው በበርሊን ተደርጎ አራት ለዜሮ ሲመራ ቆይቶ አራት ለአራት ተጠናቀቀ ና እንደ ትልቅ ውርደት ነበር በወቅቱ የታየው። ግን ለአሰልጣኝ ዮርጊሎቭ ምን በእጃቸው ሁለት ሺ አስራ አራት ያለማ ዋንጫ ሲመጣ የበሰለ የተሰራ ቡድን ይዘው መጡና ሁለት ሺ አስራ አራቱን ያለማ ዋንጫ ወሰዱት ና አሰልጣኝ አግልስማንም ያንን ታሪካዊ ሊንክ ለማንሳት የፈለገ ይመስላል። በዚህ የመጀመሪያ የጀርመን ፍጹም የበላይነት በተወሰደበት አጋማሽ ውስጥ ቅድም ያነሳሁት ዮዥዋ ኪሚ የቡድኑ አምበል ነው አሁን በጣም የሚገርም ብቃት ነው በሁለቱም ጨዋታዎች ያሰው እንዲሁ በፖዚሽን ስናየው ከሁለቱ የመስመር ተከላካዮች ከማክሲሚለን ሚተል ሽታትና ከሱ ጠለቅ ያለ ሚና የሚወስድ የሚመስለው እሱ ቢሆንም ግን የጀርመን ስውር የጎል እድል የመፍጠሪያ ፕሌይሜከር ደግሞ የነበረው እሱ ነው የመጀመሪያው ጎል የፍጹም ቅጣት ምት ነበር የፍጹም ቅጣት ምቱን በቀደም ከሊቨርፑል ጋር በነበረው ጨዋታ የመለያ የፍጹም ቅጣት ምቶችን ሲያድን ያየ ነው። ጂጂ ዶናሩማ ላይ ጂጂ ዶናሩማ ላይ ያስቆጠረ፣ ከዚያ በኋላ ሁለተኛውና ሶስተኛው ጎሎችም ላይ በቀጥታ ተሳትፏል። ለምሳሌ የመጀመሪያው ሁለተኛው ጎል ሁለት ለዚሮ ያስቆጠሩበት በጣም ድራማዊ ጎል ሁለተኛው ጎል ከአንድ ትልቅ ሊቨርፑል ጎልም ጋር ልናመሳስለው እንችላለን። ሁለት ሺ አስራ ዘጠኝ ቻምፒየንስ ሊግ ግማሽ ፈጻሜ ሊቨርፑል ከባርሰሎና በድንገት በቶሎ ትሬንት አሌክዛንደር አርኖልድ የባርሴሎና ተጫዋቾች የማዕዘን ምት ለመከላከል በሚዘጋጁበት ጊዜ የተቆጠረ ጎል አለ አይደለ? ያስቆጠረው ማን ነው? ዲቮክ ኦሪጊ መሰለኝ ካልተሳሳትኩ ያንን ጎል ያስቆጠረው። ልክ እንደዛ የትሬንትን ፈጣን ማሰብ የኦሪጊን ሌላ ሪያክሽን የባርሴሎናን መዘናጋት ያየንበት ጎል ነበር። አሁን የማዕዘን ምቱ ከመምጣቱ ከመመታቱ በፊት የለም ጎሉ ላይ ዶናሩማ የጣሊያን ብሔራዊ ቡድን ተጫዋቾችም የመከላከል ፖዚሽናቸው ላይ አልነበሩ። ኪሚህ ልክ ትሬንት እንዳደረገው ነው፣ ኳሱን በፍጥነት ለጀማል ሙዚያ ላይ ይሰጥ። አንድ አይነት ጎል ነው። በኋላ ዶናሩማ ጓደኞቹን ተችቷል፣ ግን የዚህ ጎል ምንጭ እንደገና ዮሹዋ ኪሚህ ነበር። ሶስተኛ ጎል ሲቆጠርም እንደዚሁ ክሌንዲስት የሚባል አጥቂ ቲም ክሌንዲስት ከኒክለስ ፉልክሩግና ከአይሀበት መጎዳት በኋላ አሰልጣኙ ሌላ መፍትሄ የመፈለግ ነበረባቸው። ስለዚህ ይህንን የቦሩሲያ ሞንቼ ግላድባህ ተጫዋች በዚህ አመት አስራ አምስት ጎሎችን ያስቆጠረውን ተጫዋች ተጠቅሟል። ብዙ የተለመደ ቤተኛ ስም አይደለም። የባለፈው ጨዋታ ላይ ጎል አስቆጥሯል። ትናንትናም ሌላ ጎል አስቆጥሯል። የዚህ ጎል መነሻም ዮሹዋ ኪሚሄ ነበር እና በእነዚህ ሁለት ጨዋታዎች አምስቱም ጎሎች ላይ በቀጥታ ተሳትፏል ማለት ነው። የመጀመሪያ አጋማሽ ከጀርመን አንጻር ውብ ቢሆንም ከጣሊያን አንጻር ግን በጣም ደካማ ነበር። ትናንትና በተደጋጋሚ ጨዋታው እየተደረገ ጎሎቹ ሲቆጠሩ አንድ በቲቪ ላይ ተደጋግሞ የሚታይ ፊት ነበር። የጣሊያን ብሔራዊ ቡድን የቡድን መሪ ህይወቱ ካለፈ በኋላ ጂያንሉካ ቪያሊ፣ ጂጂ ቡፎን። የቡፎን አብዛኛው የጣሊያን ብሔራዊ ቡድን የተጫዋችነት ታሪክ ደግሞ ጣሊያን ሁል ጊዜ እንደ ቀደሙት አመታት ዘግቶ የሚጫወት ቡድን ባይሆንም ግን ምርጥ ተከላካዮች ነበሩት እና እያንዳንዱ ጎል ሲቆጠር ለምሳሌ እንዳነሳሁት በተለይ የዲፌንሲቭ ሴት ፒስ ችግር የመከላከል የማዘንቶች የመከላከል የቆም ኳሶች የመከላከል ድክመት ቆይቷለ ነገሩ ትላንትናም በድጋሚ ክሮስ የመከላከል ችግር ቆይቷል። ትላንትናም በድጋሚ አልተቀረፈም። ከሐሙሱም በኋላ ተመሳሳይ ችግር ነበር። እኔ አንድ የሚታየኝ ጂጆ ዶናሮማ በጣም ጥሩ ግብ ጠባቂ ነው፣ ደግሞ ረጅም ነው፣ ከሁለት ሜትር በላይ ነው። እንደዛ አይነት ቁመት ኖሮት ግን ዶሚናንት ግብ ጠባቂ አይደለም። ዳቪድ ራያ ለምሳሌ ሜትር ከ83 ነው ቁመቱ ለግብ ጠባቂ ካይሽ በቃ የአይከር ካሲያስ አይነት ቁመት ያለው ግዙፍ አይደለም፣ ዶሚናንት አይደለም፣ ግን ወጥቶ ክሌም ያደርጋል። ዶናሮማ ከዛ የበለጠ ፊዚካል ፕሬዘንስ አለው የራሱን ሳጥን ዶሚኔት ለማድረግ የሚያስችል። በፔዤ ባለፈው የውድድር ዘመን ከዶርትሙንድ ጋር በነበሩት ሁለቱም የግማሽ ፍጻሜ ጨዋታዎች ሁለቱም ጎሎች የማዘን ምት ጎሎች ናቸው፣ የቆመ ኳሶች ጎሎች ናቸው። የሱ ችግር ብቻ አይደለም፣ ግን ዶሚናንት አይደለም። ያንን ያህል ግዝፈት ኖሮት ክሮሶች ክሌም ለማድረግ ወይ የቅጣት ምቶችና የማዘን ምቶችን ክሌም ለማድረግ አይወጣም። ለምን እንደሆነ አላቅም። ከዚህ በኋላ በስልጣናም ይታረም እንደሆነ አላቅም። ግን እኔ ሚመስለኝ ከራስ መተማመንም ጋር በቀጥታ የሚገናኝ ነው። ፓንች ማድረግ ኳሱን ክሌም ማድረግ ቴክኒካል ነገሮች አሉት፣ ግን እንዲህ አይነት ድክመት ነበረበት። ሁለተኛው አጋማሽ ግን የአንድ የጨዋታው መንፈስ የለወጠ ስህተት ነበር። የሌሮይ ዛኔ እና የጆሹዋ ኪሚ ስህተት ነው። ወደኋላ ነበር ኳሱን የመለሰው በአክፓስ ነው። ኪሚ ሊቆጣጠረው አልቻለም። ከዛ በኋላ ነው ሞይስኪን ጎሉን ያስቆጠረው፣ ባውማን ሊያድነው አልቻለም። ስለዚህ ድንገት ጀርመን ሶስት ጣሊያን አንድ ሆነ። ሰፊ ነው። በድምር ውጤት ካየነው ደግሞ የበለጠ ሰፊ ነበር፣ አምስት ለሁለት መሆኑ ነው። ግን የጨዋታው መልክ የተቀየረው ከዚያ በኋላ ነው። ሞይስኪን በፊዮረንቲና በጣም ግሩም የውድድር ዘመን ነው እያሳለፍ ያሉ። ፊዮረንቲና ብዙ ጊዜ ለተጫዋቾች የእግር ኳስ ህይወታቸው የማንሰራራት ስፍራ ሆኖ እናውቃለን እና አሁን የዚህ ተራ የሞይስ ኪን ተራ ነው። ወደ ኤቨርተን መጣ። በዩቬንቱስ መጀመሪያ ብዙ ተስፋ ተጥሎበት ነበር። ለፓሪስ ሰንጀር መቦሰት ተሰጥቶ ተጫወተ። ወደ ዩቬንቱስ ተመለሰ። መጀመሪያ አካባቢ የታየበት ትልቅ ተስፋ አልቀጠልም። ወደ ፊዮረንቲና ከሄደ በኋላ ግን ፍጹም የተለየ ተጫዋች ነው። በመጀመሪያ ድርጅት ዘመን አጋማሽ እንዳስቆጠረው ብዙ ጎል እያስቆጠረ አይደለም፣ ግን እንዲሁም ባለፈው የዘላታን የሚመስል ጎል አስቆጥሯል ያልኩ ነው። በአንድ የሚገርሙ ጎሎች ሁሉ ነው እያስቆጠረ ያለው እና ትናንትና ሁለት የላቀ የብቃት ደረጃ ላይ የሚገኝ ተጫዋች እንዲያስቆጠሩ የምንጠብቃቸውን ጎሎች ነው ያስቆጠረው። በጣም ኤፊሸንት ሆኗል። ግን እሱ ብቻ አይደለም። ጎል በማስቆጠር ብቻ ሳይሆን የቡድን ቡድን ተጫዋች ነው ደግሞ። ለእያንዳንዱ ሉዝ ቦል ይሮጣል ከሱ በተክለ ቁመና የሚገዝፉ የጀርመን ብሔራዊ ቡድን ተከላካዮችን በአካል ይጋፈጣል። እያንዳንዱን ፍልሚያ ለማሸነፍ ይሟሟታል። እዚህ ላይ ደግሞ ጎሎች ያስቆጥራል። አሁን እንደምታውቁው ማቴዎ ሬቴጊ ስለተጎዳባቸው የለም እንጂ የጣሊያን ብሔራዊ ቡድን አሁን በእነዚህ ሁለት አማራጮቹም ጥሩ አማራጮች አሉ፣ ጥሩ ያጥቂ አማራጮች አሉት። ግሩም የክለብ ሲዝን እያሳለፉ ያሉ ማለት ነው። አሁን አሰልጣኙ ለእሱ ብዙ ሰርቪስ እንዲኖር ማድረግ ይችላሉ የሚለው አስፈላጊ ነው። የመጀመሪያው አጋማሽ ላይ አንዱ ለጀርመን ብሔራዊ ቡድን እንደዛ ኃይለኛ የፕሬሲንግ አጫዋት ስኬታማ መሆኑ ምክንያት የነበረው የተጫዋቾቻቸውም አይነት ምሳሌ በፖሊታኖ ቦታ ፌዴሪኮ ጋቲን የተጠቀሙት። ስለዚህ እንደ ፖሊታኖ የአውት ቦል፣ የኤግዚት ቦል የሚል ከኋላ እየተጫወቱ ለመውጣት የሚያስችል ቴክኒካዊ ችሎታ የለውም። ሁን ብሎ ደግሞ ታርጌት ያደረጉት እሱን ካላፊዮሪ የለም። ካላፊዮሪ አንድ በጣም ጥሩ የማጥቃት አውትሌት ነው። ጥሩ ፓሰር ነው። ከኳስም ጋር መውጣት ይችላል። የተጋጣሚ ቡድን ፕሬሲንግ ማለፍ ይችላል። እሱ ግን አልነበረም ተጎርቶ። ሶስት አምስት ሁለት ነው፣ የበለጠ ዲፌንሲቭ ሶስት አምስት ሁለት ነው። ከጋቲን ዊንግ ባክ አደረግሹ ማለት ያው በዩቬንቱስ የመሀል ተከላካይ ሆኖ የሚጫወት ተጫዋች ስለሆነ ለውጦች ማድረግ ሲጀምሩ ነው አሰልጣኙ፣ ነገሮች መሻሻል የጀመሩት። ለምሳሌ ማልዲኒን ያስወጡ። ትላንትና ጀምሯል ማልዲኒ፣ ዳንኤል ማልዲኒ የፓውሎ ማልዲኒ ልጅ እሱን አስወጡና የበለጠ ስትራይከር የሆነው ጃኮሞ ራስፓዶሪን አስገቡ። በቀኝና በግራ ክንፍ ዲሎሬንዞና ማቴዎ ፖሊታኖ ነበሩ ስለዚህ የበለጠ ኦፌንሲቭ ሶስት አምስት ሁለት ነው። የመጀመሪያው በጣም ዲፌንሲቭ ነው፣ ግን በተለይ ከኋላ መጫወት አልቻሉም። ከኋላ አማኪዎቹ ሁለት ፈጣሪ አማኪዎች ናቸው ዳቪዴ ፍራቴሲና ኒኮሎ ባሬላ። ጣሊያን የበለጠ የተሻሻለ በጥንካሬው ላይ የተሰራ ቡድን ሆነ ማለት ነው። እና ሁለቱ አጋማሽ አሰልጣኙ ያደረጓቸው ቁልፍ ለውጦች፣ ልክ ከረፍት ሲመለሱ ያደረጓቸው ቁልፍ ለውጦች የጨዋታውን አጠቃላይ ስዕል ለውጠውታል እንጂ የመጀመሪያው አጋማሽ ላይ በተለይ ቡድኑ ኳስ ሊቆጣጠር እየተጫወተ ሊወጣ ሲሞክር፣ ጋቲ ሶስተኛ የመሀል ተከላካይ ከነከ ባስቶኒ ነ ቦንጆርኖ ጋር የተጣመረው ግን ቡድኑ ኳስ እየተጫወተ ሊወጣ ሲሞክር እንደ ቀኝ ዊንግ ቀኝ ተከላካይ ልቁጠሩ አንድ አውትቦል ወይም ከኋላ እየተጫወቱ ለመውጣት ሲሞክሩ እሱ ነበር የቢልድ አፕ አንደኛው መሳሪያቸው የነበረው እና ችግር ነበር በዛ በኩል። ግን ሁለተኛ አጋማሽ ላይ እንዳነሳውት ለውጦች ያደረጉ በኋላ ነው እንደም አሰልጣኝ ናግልስመንም ጨዋታው ከእጁ እየወጣ እንደሆነ ሲያውቅ አንዳንድ ለውጦች ለማድረግ የሞከረው። እሱን ግን አላሻሻለውም። ሁለቱ አጋማሽ የበለጠ የጣሊያን ብሔራዊ ቡድን ማንሰራራት የታየበት ነው። ይሄ የጀርመን ተጫዋቾች በአእምሮ መዘናጋት ጨዋታውን ጨርሰነዋል የሚል ኮምፕላሰንሲ ነው ወይስ የጣሊያን ራሱ መሻሻል? የሁለቱ ድምር ውጤት ይመስለኛል ግን አሰልጣኙ አሚሪን ፓስካል ግሮስን ከረማደየሚን አስገብቶ ስቲለር፣ ሳኔን፣ ጎሬትስካን አስወጥቶ ኤነርጂ ሊሰጥ ቢሞክርም አልሆነም። በተለይ በኋላ አሰልጣኝ ስፓሌቲ ራሳቸው የበለጠ ሪስክ፣ ለምሳሌ ቶናሊ ወጥቶ ራስፓዶሪ ሲገባ፣ ወይም ማልዲኒ ወጥቶ ራስፓዶሪ ሲገባ፣ የበለጠ ዲፌንሲቭ ወይም የበለጠ አማካኝነት ባህር ያላቸውን ተጫዋቾች የበለጠ ማጥቃት ባህሪ ባላቸው ተጫዋቾች ቀይሮ ማስገባት ነው። የመጨረሻው ኒኮ ሽሎተርቤክ ዲ ሎሬንዞ ላይ ጥፋት ሰርቷል በሚል አርቢትሮ የሰጡት የፍጹም ቅጣት ምት ያሰጣል አያሰጥም፣ እንዳልኩት እስካሁን ድረስ ለክርክር የሚቀርበ ባለቀ ሰዓት የተቆጠረ ጎል ነው። ስለዚህ ሁለት መልክ ያየንበት ነው የጣሊያን ብሔራዊ ቡድን በሁለቱም ጨዋታዎች ቢሸነፍም ማለት በድምር ውጤት ይህ በቀደሙ ጨዋታ ላይ ጥሩ ተጫውቷል ከነዛ የክሮሶችና የቆም ኳሶች የመከላከል ድክመስት በስተቀር የጀርመን ብሔራዊ ቡድን አንዱ ችግር ግን ባለፈው ጨዋታ ሁሉ ለዘጠና ደቂቃ ያንን ኢንቴንሲቲ ሰስቴን የማድረግ ችግር ነበረበት ግን እንደ ጨዋታ በጣም ጥሩ ጨዋታ ነው ሶስት እኩል ያለቀ ብዙ ውብ ጎሎች ያየንበት ጨዋታ ነበር ግን ያለፈው ጀርመን ነው ጀርመን ከፖርቱጋል ጋር በግማሽ ፍጻሜ ይጫወታል ያው የፍጻሜውም የግማሽ ፍጻሜው ጨዋታ እዚያው ጀርመን ላይ ነው የሚደረገው በሚዩኒክ ጀርመን ከፖርቱጋል ጋር ያለው ሬከርድ በጣም አስደናቂ ነው 19 ጊዜ ተገናኝቶ 11 ጊዜ ያሸንፏል ሶስት ጊዜ ብቻ ነው የተሸነፈው ለዚህ በቅተዋል ግን ብዙ መልኮች ነበሩት የመጀመሪያ አጋማሽ አስደናቂ ነበር ሁለቱ አጋማሽ የዛ ተቃራኒ ነው ፍሮም ማሽን ቱ ዋሽንግ ማሽን እንደሚሉ እርግጥ የሚገርም ትልቅ የሀይ ኢንዱስትሪያል ማሽን አይነት እግር ኳስ ተጫወተ፣ በኋላ ወደ ዎሽንግ ማሽንነት ተቀየረ፣ ግን አልፏል።